ተመልሰናሉ ተመልካቾቻችን፣ ካዓለም አቀፍ ጉዳይ እየመረጥ ነው። እዚሁ ቀጠናው ላይ ያለ ጉዳይ ነው። በ2023 ነው ጅማሮን ያደረገው። እንደዚሁ ደግሞ 150ሺ አካባቢ የሚጠጉ ሰዎች ለሕልፈት ተዳርገዋል በዚህ ግጭት ምክንያት። እንደዚሁ ሁለት ዓመታትን አስቆጥሮ አሁንም መቋጫ አልተገኘለትም። 12 ሚሊዮን በላይ የሚጠጉ ዜጎች ደግሞ ቀያቸውን ለቀው ወደ ተለያዩ አካባቢዎች እንዲሰደዱ አድርጓቸዋል ወይም አስገድደዋቸዋል። የሱዳን የእርስ በርስ ግጭት ወይም ጦርነት ማለት ነው። ዛሬም ላይ ያለው ሁናቴ ያንን ነው የሚያሳየው። በአፍሪካ እንግዲህ በቆዳ ስፋቷ ትልቅ እንደሆነች የሚነገርላት ትልቅ ሀገር ናት። እንደዚሁ በተባበሩት መንግሥታት ድርጅት ደግሞ ዛሬ ላይ ያለው መልክና ቁመናዋ ከዓለማችን ከፍተኛ የሆነ የሰብአዊ ቀውስ ያለበት ሀገር በሚል ነው የተባበሩት መንግሥታት ይችን ሀገር እየገለጻት የሚገኘው። ስለዚህ ቀውስና ችግር ነው በተወሰነ መልኩ እያነሳን ቆይታ የምናደርገው ቀዳሚ ጉዳይ እናደርገው። በተለይ በሱዳን ያለው ቀውስ የፖለቲካና ወታደራዊ ተቋማት ውስጣዊ ፉክክርን ማስተዳደር ያልቻሉበት ለምንድን ነው መፍትሄስ ማበጀት ያልቻሉት ለምንድን ነው የሚለውን ሀሳብ ምን ያነሳው በሱዳን ያለው ተቃርኖ ነው ጥንታዊ ሀገር ነው የኑቢያ ስልጣኖች የተለያዩ ሀገረ መንግስት ግንባታ ውስጥ ሰፊ ቦታ ያለው ነው ይብዛም ይነስም ይህ አካባቢ ኢትዮጵያንም ጨምሮ የሱዳን አካባቢ በሙሉ የሀገረ መንግስትነት ታሪኩ ከፍ ያለ ነው አሳዛኙ ነገር ደግሞ ተቃርኖው ምንድን ነው በዛ ልክ የዳበረ ከትውልድ ትውልድ ሲሸጋገርም ጤናማ የሆነ የፖለቲካ ሽግግር ማሳካት አልቻለም። የኦማር አልበሽር ከስልጣን መውረድ በኋላ ሱዳን ያንን የተመለከት ነው ሞክረዋል። በጣም በኢትዮጵያም ጥረት ተደርጎ ሙከራው ተደርጓል። የፌዴሬል ጠቅላይ ሚኒስትር ዶክተር አብይ አህመድም ሲመላለሱ እናስታውሳለን። ስለዚህ የሲቪልና ወታደራዊ አስተዳደር ለመገንባት በ2021 ጥረት ተደርጎ ነበር። ከዛ በኋላ ግን ሊሰራ አልቻለም። ከአመታት በኋላ በ2021 ነው እንትኑ፣ ከዛ ፊት ነው የነበረው ጥረት የነበረው። ስለዚህ ወታደራዊ መፈንቅለ መንግስት ከሆነ በኋላ ሱዳን በብዙ ብጥብጥ ውስጥ እያለፈች ነው። አሳዛኝ ነው ለጎረቤት እንደዚህ ሲሆን። ዋናው ነገር ግን ከተባለው ውጭ ባሉት ምንድን ነው እንደዚህ እንዳይቆም ያደረገው ብዬ በማስበው ሰነዶች የሚያሳዩት የመጀመሪያው ፖለቲካዊ ፍላጎት ከብሔር ጋር መቀላቀሉ አንዱ ጉዳይ ነው። ምክንያቱም ብሔር የሚጠቅሱት አለ። ከዳርፉር የመጡባቸው አካባቢዎች የሚጠቅሷቸዋሉ። ስለዚህ ያ ነገር አሁንም አለቀቀውም። ሁለተኛ የጦር መሳሪያ ንግድና መሰል የሀገራት ሶስተኛ እጅ መግባትም እንዲሁ እንዳይረጋ አድርጎታል፣ እንዲበጠበጥ አድርጎታል። የሆነ ሆኖ ለሱዳናውያን መልካም ጊዜ አይደለም። ስለዚህ አሁን ኃይል ወደዚህም ወደዚህም የማዘም አንዱ ሲወስድ ሌላው የመቀማት ግዛቶችን ወደዛ ወደዚህ የማለት አለ። የጎዳው ሲቪል ዜጎችን ነው። ሱዳናውያን በአለም አቀፉ ማህበረሰብ ኢትዮጵያን ጨምሮ ወደ ሰላም እንዲመጡ ብዙ ግፊቶች እየተደረጉ ነው። መፍትሄው ሌላ ምንም ሊሆን አይችልም። ለህዝቡ ለአንድ ሱዳንም አስቦ ወደ ሰላም ወደ ጠረጴዛው መምጣት ሱዳናውያንን ያሳርፋል። እንግዲህ ጠመንጃ አለምን አሳርፎ አያቅም። ሄዶ ሄዶ ሄዶ የሆነ ቦታ ላይ መስማማት አይቀርም። ያ ሁሉ ጥፋት ከሆነ በኋላ 150 ዜጋ ህልፈት ቀላል አይደለም። ወደ ሰላም ቢመጡ ነገሩ ይቋጫል። አሁን ያለው የሱዳናዊ ሁኔታ ግን መልካም አይደለም። ሌላው ደረሰ ብታነሳው እና ደስ የሚለኝ በዛውም ደግሞ ማጠቃላይ ሀሳብ ብንሰጥበት፣ እንግዲህ ግጭቶች ሁልጊዜም ሲነሱ በሁለት አካላት ወይም ደግሞ በሁለት አካላት በስፋት ግጭቶች ይፈጠራሉ። ግን ደግሞ በሁለቱ አካላት ላይ ብቻ ተገድቡ አይቆሙም ግጭቶች። እና በሱዳንም እየተመለከትን ያለነው ነገር ይሄንን የሚመስል አይነት እውነት እንደሆነ ዓለም አቀፍ የመገናኛ ብዙኃን እየዘገቡት ነው የሚገኙት። እና የውጭ ተዋናያኖች በዚህ ግጭት ውስጥ ያላቸው ሚና እንዴት ትመለከተዋል? ወደ መፍትሄ ስለመቅረብ ምንድን ነው መደረግ ያለበት በሱዳን? ጦርነት ውስጥ የውጭ ጣልቃ ገብነት ሁለት መልኮች አሉት ብዬ አስባለሁ። አንዳንድ ሀገሮች ያው ኢትዮጵያን ጨምሮ ጦርነቱ በሰላማዊ መንገድ እንዲቋጭና ወደ ስምምነት ወደ ድርድር እንዲመጡ ይሄ የሰላም ጥረቶችን የማድረግ እንቅስቃሴዎች ሲሆኑ እንመለከታለን። አንዳንድ ሀገሮች ደግሞ ይህንን ግጭት ይበልጥ የማቀጣጠልና እንደዚሁም እንዲስፋፋ የሚያደርጉ ጉዳዮች ውስጥ እንደዚሁ ገብተው እንመለከታለን። እንደሚታወቀው የሱዳን ሱዳን የወርቅ ሀብት ያለበት ነው እንደዚሁም ፖርት ሱዳን ደግሞ በጣም ስትራቴጂክ ቦታ የሚገኝ ወደባቸው መሆኑ ይታወቃል ከዚህ በተጨማሪ ደግሞ ሰፊ የሆነ የሚታረስ በጥቅሉ ሪሶርስ ያለበት ሀገር መሆኑ ይታወቃል ስፋት ያላት ሀገር ናት በአፍሪካ አዎ እንደዚህ አይነት ጉዳዮች ደግሞ የውጭ ጣልቃ ገብነት እንዲኖር የራሳቸው በር ከፋች ምክንያቶች ተደርገው ሊወሰዱ የሚችሉ ናቸው ቀደም ሲል የተነሳው ሀሳብ በተለይ ሱዳን ውስጥ ያለው ዋነኛና በመሰረቱ ችግር ተብሎ የሚታሰበው ጉዳይ ይሄ ለዘመናት ሲንከባለል የመጣው በፖለቲካውና በወታደራዊ ተቋማት ውስጣዊ ፍክክር ምክንያት የሚፈጠር ግጭት ነው። ይሄም ስንል ሱዳን ነጻነቷን ካገኘች ጊዜ ጀምሮ በወታደራዊ አስተዳደር ወይንም በመንግስት አስተዳደር በምንለው ማዕቀፍ ውስጥ ያሉ አለመግባባቶች አሉ። አንደኛው ከካርቱም ማዕከላዊ መንግስቱ ጠረፋማ ያሉ ክልሎችን የማግለሉ ሁኔታዎች ነበሩ። ይሄ ቅሬታን ሲያስነሳ አይተናል። ሌላኛውና ትልቁ ነገር ግን የስልጣን ሽኩቻና ፉክክር ያለበት ሀገር መሆኑም እንደዚሁ ግምት ውስጥ መግባት አለበት። ሁሉን አቀፍ የሆነ የመንግስት ተቋማትን እንደዚሁ ማደራጀት፣ ማዋቀር ላይ በጣም ደካማ የሆነ አፈጻጸም ነው የነበራቸው። እነዚህ ጉዳዮች ተንከባለው መጥተው አሁን ላይ በአንድ ወቅት የመንግስት ጠባቂ ነን ይሉ የነበሩ የሱዳን ጦር ኃይል እና እንደዚሁም ፈጥኖ ደራሽ ኃይሉ አሁን እርስ በእርሳቸው ጦርነት የገጠሙበት ሁኔታ አለ። ይሄ የመንግስታዊ መዋቅሩ ከፍተኛ ክፍተት ያለበት መሆኑን ያሳየናል ማለት ነው። የጂኦፖለቲካ ተጽዕኖውን ስናነሳው ቀደም ሲል እንዳነሳሁት ሱዳን፣ ኢትዮጵያ፣ ግብፅ፣ ቻድ እና በተመሳሳይ ደቡብ ሱዳን ሰፊ ድንበር የሚጋሩ ሀገራት መሆናቸው ይታወቃል። ስለዚህ ጦርነቱን ተከትሎ አሁንም እየሰማን ያለ ነው፣ ደቡብ ሱዳን በስደተኞች ፍልሰት እየተቸገረች መሆኗን ተመልክተናል። ስለዚህ እነዚህ ሀገራት ቢያንስ ቢያንስ የቅርብ ሀገራት ስለሆኑ ኢትዮጵያን ጨምሮ ሁለት ነገሮች ያሰጋቸዋል። አንደኛው ድንበር ተሻጋሪ አለመረጋጋት ሊፈጥር ይችላል። ሌላኛው ደግሞ ቀደም ሲል ያነሳ ነው የስደተኞች ፍልሰት፣ የተፈናቃዮች ፍልሰት ሊኖር ይችላል ማለት ይሄ ጂኦፖለቲካ ተጽዕኖ ትልቅ መሆኑን መመልከት የምንችልበት ነው። የሱዳን የወደፊት እጣፈንታ ምን ሊሆን ይችላል? የሚለውን ጉዳይ ብናነሳ የሰላም ጥረቶች ውጤታማ እንዲሆኑ ማድረግ ነው። በጅዳ የነበረው ሁኔታ አለ፣ ኢጋድ የፈጠረው የሰላም ተነሳሽነትና ጥረት አለ። እሱን ማጠናከር በጣም ተገቢ ነው የሚል እምነት ነው ያለኝ። በአጠቃላይ ግን ተቋማትን መገንባት፣ በአፋጣኝ ግን አሁን ያለው ጦርነት የተኩስ አቁም ስምምነት እንዲደረግ ቀጥሎ ተቋማትን መገንባት፣ ውጫዊ የሆነ የውጭ ጣልቃ ገብነትን መግታትና ሱዳን የራሷን ዕጣ ፈንታ ራሷ የምትወስንበትን እድል ማመቻቸቱ እና አዲስ የሆነ የፖለቲካ ስምምነት መፍጠር ላይ በሰፊው መሰራት ያለበት ይመስለኛል። መልካም ሁለት አመታትን አስቆጥሯል። ዛሬም ጦርነቱ እንደቀጠለ ነው። በርካታዎች ለህልፈት፣ የተቀሩት ደግሞ ለስደት እየተዳረጉና ሰብአዊና ቁሳዊ ኪሳራዎችም በሱዳን በስፋት ቀጥለዋል። ይህንን ለማስቆም ዛሬ ላይ ሱዳናውያን ቆም ብለው መጠየቅ ያለባቸው በርከት ያሉ ጥያቄዎች እንዳሉ ዓለም አቀፍ የፖለቲካ ተንታኞች ያነሳሉ። ከነዚህ መካከል ሰላም በጦር ጠመንጃ ብቻ እንደማይመጣ ይታወቃል። ሰላምን በሰላማዊ መንገድ ለማምጣት ሱዳናውያን በጠረጴዛ ዙሪያ ወደ መምከር መመለስ አለባቸው ሲሆንባቸው ከዚህ ቀደም የተደረጉ በቀጠናው ሀገራት የተደረጉ ሙከራዎችን መልሶ ወደ መመልከትና ጉዳዮችን ከግጭት በመለስ የማየት ፍላጎቶች መጠንከር አለባቸው የሚለው ጉዳይ የማጠቃለያ ሐሳባችን እናድርገው። ውድ ተመልካቾቻችን፣ ላለፉት ደቂቃዎች ከእናንተ ጋር ቆይታ ያደረገው ሐሳብ ላይ ሶስት ጉዳዮችን እያነሳ ቆይታ አድርገዋል። ላነሳናቸው ናቸው ጥያቄዎች ደግሞ እይታና ሐሳቦቻቸውን እያጋሩ እዚህ ባልደረቦች ይኩን ዓለም እንደዚሁም ደግሞ ደረሰ አማረ በጋራ አብረውን ቆይታ አድርገዋል። እኔ በረከት አብሬያችሁ ቆይታ አድርጌያለሁ። ለሐሳባችሁ ለእይታዎቻችሁ እጅግ አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። ተመልካቾቻችን ሳምንት በሌሎች ርዕሰ ጉዳዮችና ሌሎች ተወያዮች እስከምንገናኝ ድረስ ቸር ጊዜ ይቅጠመን።